እኔ ልጆቼን ትምህርት ቤት ላደርስ ይሁን ፊቴን ሳልታጠብ ከነ አይናሬ ከነ ቦጮጬ እንደዛ የምትሉ ነው የሚመስለኝ። ምን አስቸኔ? አሁን አንድ ሰው ሜካፕ ተለቅልቆ አይደለም ሙሉ ገላው የሚታጠብ ምን አገባኝ? የናው ሌላ ክፍል ስላንኩ ነው። ፋራ ተሳዳ ቤሮሞ አይዞክ ቁጭ ብለ ስለምትጠቅመኝ ብዙም ዴይ አር ጀለስ በጣም ማርያምን በቃ ዝም ብሎ ልክ ሲመጡ ቅናታውን ማንም አለካቸው። ማንም ብሔራቸውን የሰደበ ሃይማኖታቸውን የሰደበ ማንም ሰው የለም። እንግዲህ እሱ ነው ቤተሰቦቻቸውን የሰደበ የለም። ሲመጣ ብቻ ግን እርር ብለው በቅናት ይመጣሉ። ዋይ ለምን ትቃጠላላችሁ? እንደ እኔ ድምፄ ተሰምቶ ነው ከዛ ትንበይሉኛል። እንደ እኔ መጣ መድፈር ነው አትቃጠሉ አይ ነው ያበሳጫል። ምናምን ነገር ህይወት ምናምን ትዳር ያበሳጫል። በትዳርህ ደስተኛ አይደለም። ባልህ እያስደሰተ አይደለም። ሚስትሽ እያስደ እንደዛ ነው። ኑሯችሁ ተመሰቃቅሏል። እስኪ ጥሮች እንደውም ብሎክ ያወራኔ ብሎክ አላረግም። እናትዬ ይጠቅሙኛል። ቢሳደቡን ያጥንቴ ነው የጎዳው። እንኳን እኔን አይደለም ቤተሰቦቼን ልቅም ማድረግ የተሳደቡ ማህበረሰብ አይደሉ እንዴ ምናውን ከነዚያውን ምን ምንም ነገር አይመስለኝም። አላያችሁኝም? እንዴት ትናንትና ከዛ ቁዝር ጋር ሳወራ አላያችሁኝም? ምንም በፊት ይሄኔ ቢሆን ኖሮ ቦታ ሰጥቼ ሳደባለሁ፣ አብዳለሁ፣ ምናምን ነበር አይደለም? የበፊት ባህሪም ቤታን አይታችኋል። ገስት ላይ ሰው እንኳን እንደዚህ ተቀምጦ አይደለም ያ ቁዝር ተቀምጦ አይደለም ደህና ሰው እንኳን የማይናገር እንኳን ሰው ተቀምጦ አይኑ ውሃው ካላማረኝ እንደ ሰይጣን ነው የሚያደርገኝ። ትናንትና አይታችኋል፣ ችላ ብዬ የምፈልገውን አውርቼ ዞር ያልኩትኝ ምክንያቱም ዱላ ስድም ምናምን ሲበዛባቸው ትለምዱታላችሁ። አዳብት ነው የምታደርጉት። ኤኒዌይስ የመጣውበት ምክንያት ቆይ አንዴ ጠየጠኝ። ቴንክዩ ዋ፣ በጣም ነው ሺ ማመሰግነው የኔ ጌታ። ቴንክዩ ሶ ማች። ወይ ፒን አርጓል። ጋይስ፣ ፒን ያደረገው ላይ ዩቲብ ላይ ኑልኝ። ዩቲብ ላይ ነው ያለሁት። ዩቲብ ላይ ኑ። ለዛ ነው እኔ እኮ ቲክቶክ ላይም ግቢ ስላላችሁ ነው። እዛ ዩቲብ ላይ መምጣት ትችላላችሁ። ይኸውና ዋ የሚለው አካውንት የዩቲብ ስሜን አስቀምጧል። እብድ ናት ወይ ዝንብላ የምትለፈልፈው እንዳይሉም። ኤኒዌይስ እናንተ የነ እንትናን የአርቲስቶቹን ቪዲዮ ተፖስቶ አይታችኋል? መቼስ ወሬ እወዳለሁ እኔ፣ የወሬ ነገር አያመልጠኝ። ተፖስቶ አይታችኋል? ማውራው ይገባቸዋል። አይኖ ፍቅር ፍቅር ፍቅር። ጎበዝ፣ ጭንቅላቴን ታነቢያለሽ። ተፖስቶ አይታችኋል? በጌታ በኢየሱስ እኔ እግዚአብሔርን አንድ ሰው እኔ ለምን የኢትዮጵያ የኢትዮጵያ ሁል ጊዜ ትዳር ሰው ከተለያየ በኋላ ለምን ተከባብሮ እንደማይታወታው ነው ግራ የሚገባኝ። ሰው ከተለያየ ካልተዋደዱ ከተለያዩ ቢያንስ እንኳን ልጆች ፊት መነገርና አለመነገር ያለበትን ነገር ለይታችሁ ለምንድነው የማታውቁት? ኦኬ እናንተ በራሳችሁ ምክንያት አልተመቻቻችሁም፣ አልተዋደዳችሁም፣ ተጣላችሁ እንበል ለምንድን ነው ልጆችን መሀል የምታስገቡት? የማይገባኝ ነገር። ልክ ህፃናቶች ከአባቶቻቸው ጋር ሚኖሩ ከሆነ እናቶቻቸውን እንዲጠሉ ማድረግ፣ እናቶቻቸው ጋር ደግሞ ሚኖሩ ከሆነ አባቶቻቸውን እንዲጠሉ ማድረግ። ህፃን ፊት የሚወራውን ጠንቀቃችሁ የማታቁ ማህበረሰብ፣ ልጆች ፊት የሚወራውን የማታቁ ምንድን ነው? ምን እንደሚሻላቸው አላቅም። ኖ ጋይስ ቤቱ ለመሸጥ አለመሸጥ አይደለም። ይላችሁ ቤቱን ይሸጥ አይሸጥ እኮ ባልና ሚስት ቁጭ ብለው ነው ዲሳይድ የሚያደርጉት ላይ ቁጭ ይላሉ። አባትና እናት የተባሉት ቁጭ ይላሉ። መሸጥ ከሌለበት አይሸጥም። መሸጥ ካለበት ይሸጣል። ብለ ተነጋግረ ነው ይህንን የምታደርገው። ዝም ብለግን ግን ተነስተክ ልጆች ፊት ግን የሚወራና የማይወራ መለየት አለበት። እንኳን አይደለም አሁን እንኳን ትልቅ ሆኖ አይደለም ሕፃን ልጅ የያዘውን አይለቅም። ሁልጊዜ ግዜ አእምሯቸው ውስጥ ነው የሚቀመጠው አባቶቻቸው እናቶቻቸውን የሚጣሉት በዚህ ምክንያት ሌላ ምንም ነገር የለውም። አሁን ካያችሁ ብዙ ብዙዎቹ እኔ ሁም ከእናቴ ጋር አላደኩም። እኔ ከማዘሬ ጋር አላደኩኝ። እኔ ያሳደገኝ አባቴና የአባቴ እናት ናት ያሳደገችኝ። እና ጎቶቼ ምናምን በቃ በጣም ትልቅ ፋሚሊ ስለሆነ የአባቴ እናት ናት እኔን ያሳደገችኝ፣ አያቴ ማለት ነው። አባቴ ነው እኔን ያሳደገኝ፣ ግን አባቴ ሲያሳድገኝ፣ ግን ስለ እናቴ መጥፎ ነገር ነግሮ አላሳደገኝም። እንደዚህ መጥፎ ነገር ስለ እናቴ አይነግረኝም። እናትሽ መታ እንዲያተሽም እናትሽ እንደዚህ አንድ ቀን አባቴ መጥፎ እግዚአብሔር ምስክሬ ነው። ከትውልዴ ጀምሮ አንድ ቀን ስለ እናቴ መጥፎ ነገር አውርቶ አያውቅም አባቴ። ስለዛ እኔ ምንም የተለያዩበትን አውቃለሁ። ከዛ በተረፈ ግን ይሄን ያክል ግን እንደዚህ እንትን ያለበትን አላውቅም። ገብቷችኋል አይደለ? እናቴ እንድጠላል አደረገኝም ጥላጫም የለብኝም። ኤኒዌይስ ግን እነሱ ግን ልጅ ፊት ላይ የሚወራውን ነገር አይለዩም። ልጆቹ በእርግጠኝነት ተመክረዋል። ይሄ ምንም ውሸት የለውም። ይሄ ምንም ውሸት የለውም። ልጆቹ የሰሙትን ነገር ነው የሚያወሩትኝ እንጂ ቤት እንደሚሸጥ እንደማይሸጥ በምን አወቁ? በምን አወቁ? እናትየዋ ለልጆቿ ስላወራች ነው፣ ይህን ነገር እንትን ያሉትኝ። አንዴ ዚ አይ ቲንክ ልውጣ መሰለኝ። አንዴ እሺ ጋይስ፣ አንዴ አንዴ ጋይስ እዚህ ውስጥ ያላችሁ ሰዎች ከላይ ሲጽፉ ይመጣልኛል። እዚህ ውስጥ ያላችሁ ሰዎች ወደ ዩቲብ ነው ዩቲብ ላይ ስላለው ነው። እሺ ድምጽ እየጠፋው እዛ ነውና፣ ይሄው እዚህ ጋር ዋ የሚለው አካውንቱን ጽፎላችኋል። ነው የምትፈልጉ እኔ ብዙ ጭንቀት አልወደድም፣ ማጨናነቅ። ኤኒዌይስ ከላይ ቴክስት ሲገባ ቤታ ድምጽሽ አይሰማም ይላሉ፣ እንትን ላይ ይታየኛል። ኤኒዌይስ እና ላይክ በእርግጠኝነት ይኸውላችሁ፣ በእርግጠኝነት አንድ ሰው እናትና አባት ሆኖ ቤት ኖሮ ልጆች ኖሯቸው ቤት ህሊና ኖሮት አንድ አባት ህሊና ኖሮት ነው ልጆቼ መጀመሪያ ቤተሰቦቻቸው ማሰብ አለባቸው። ልጆቼ ቤቱን ሸጠን የት ሊወድቁ ነው? የት ሊኖሩ ነው? እንዴት ሊሆኑ ነው? ብላው ቤተሰብ ራሳቸው ናቸው የሚማከሩት አይደለም። ተመካክረው የሚጠቅማቸውን ነገር ነው ድርሻቸው ነው የሚከፋፈሉት። ወይ ደግሞ ለልጆቻቸው ሲሉ ይኑሩና ሲያድጉ ቤቱን እንካፈላለን ብለው ትተው የሚወጡትኝ። ይሄ መጀመሪያ የቤተሰብ ውይይት ነው። ከዛ በኋላ ነው እንት የሚሉት ልጆች ፊት ግን የሚወራና የማይወራ አታውቁም እንዴ ልጅ አስር አመት ሆኖት አንድ አልጋ ሳትለዩ ቤት ውስጥ የሚያወራውን ይሰማል ወይ እናት ስትመታ ይሰማል ወይ አባት ሲሰደብ ይሰማል ወይ አልጋ ላይ የምታደርጉትን ነገር ሁሉ ሲሰሙ ያድጋሉ ልጆች እንዳለ እንደዛ ነው መለየ የለም ላይክ ኦኬ አንዳንድ ሰው ድሃ ቤተሰብ ውስጥ ያደገ ወይ ደግሞ አለ አለ ገቢው ዝቅተኛ የሆነ ሰዎች በብዛት ኦኬ ጋይስ ላይክ እያደረጋችሁ እሺ፣ እናንተ ስታስታውስ ነው ትዝ የሚለኝ። ላይክ እያደረጋችሁ ላይክ የዝቅተኛ ቤተሰብ ያደገ ሰው ኦኬ፣ መኝታ ክፍል ላይ ኖረው ይችላል የራሳቸው ልጆቹ ሩም ላይ ኖረው ይችላል። ኦኬ እሱን እረዳለሁ፣ ግን አርቲስት ሆኖ ወይ ያላቸው ሆኖ ቢያንስ ትልቅ ቤት ካላቸው ልጆች ከ ከ በቃ ቢያንስ ከአራት አመት ምናምን ከትንሽነታቸው ጀምሮ የራሳቸው ሩም እያደጉ እየተኙ ቢያድጉ ጥሩ ነው ካልሆነ ግን ትልቅ ከሆኑ በኋላ ግን ልጅ ፊት የሚወራውን፣ አሁን ልጅቱ አባቷ እንደዚህ ቆማ እኔ አባቴ እንደዚህ ቆሜ አሁን ድረስ ነው የምላችሁ፣ እግዚአብሔር ምስክሬ ነው። አባቴን እንደዚህ ቆሜ እንትን አልለውም፣ አሜን ልናደድ ምናምን እችላለሁ፣ ሀይለኛ ነኝ፣ እናደዳለሁ ምናምን፣ ግን አሁን ድረስ አባቴን እፈራለሁ። አሁን ድረስ ላይክ ሶሻል ሚዲያ ስለሆነ አንዴ ስለወጣውበት ፈጥቼ ወጣው እንጂ ፊት ለፊቱ ግን ስቀርብ ግን እንዲህ ብንጭቅጭቅጭቅ እንዲያርገ እንዲያርገ አልልም፣ የፈለገ ተሳዳቢ የፈለገ ሀይለኛ ብሆን ማለት ነው እና መጣላታችሁ ደግሞ ሳያንስ ደግሞ ልጆች ፊት ደግሞ የማይሆን ወሬ የምታወሩ ሰዎች እኔ እግዚአብሔር ቪዲዮን ሳየው በጣም ነው ያዘንኩትኝ። በጣም በቃ እንዴ! አስቡት። ፍለ ሴት ልጅ ምን ጊዜም ሴት ልጅ ወደ አባቷ ናት። ሴት ልጅ አባቷን ትወዳለች። በዛ ልክ ግን ፊት ለፊት አባቷን ሆና ግን ቤቱን ልትሸጠው ነው አይደለም። ህጻኗ ህጻኗ፣ አንድ ፍሬ ህጻን ልጅ። ቤቱን ለምን ትሸጥብናለን? የት ልንሆን ነው? ህፃን ልጅ እንደዛ ማውራት የለባትም። ሪከርድ መደረግ የለባቸውም። ነገ ኮ ታማ በትምህርት ቤት ኮ ቡሊ ይደረጋሉ ኮ። እናንተ ኮ እናትና አባቶቻችሁ ኮ እንዴ ለምንድን ነው እሱን የማታስቡት? ነው ኮ እኔ ኮ ማይገባኝ ለምንድን ነው የማያስቡትኝ? ቤታ ቤቱ ለመሸጥ ማሰብ አልነበረበትም። ባለጌ ነው። እሱ ላይ እንመጣለን። ግን ታማ ልጆች ግን ፊት ለፊት ሪከርድ እያደረጋችሁ በምትቀርጿቸው ሰዓት ማለት ነው በምትቀርጿቸው ሰዓት ትምህርት ቤት ሲሄዱ ተማሪዎች በዛ ይጠቀሙባቸዋል። አባትሽ እኮ ቤቱን የሸጠ ነው አንቺ ላይ ያስቀምጦ፣ አባትሽ እኮ እንደዚህ ያደረገ ነው፣ እናትሽ እኮ እንደዚህ ናት እኮ እያሉ ይሰደባሉ። ለምንድነው ቤተሰብ ይሄንን የማያስበው? ልጆች ፊት መወራት የለበትና ያሌለበትን ነገር ለምንድን ነው የማይታወቀው? እኔ በጣም ነው ማምላክም፣ በጣም ነው ያዘንኩትኝ። በጣም እነዚህ አርቲስቶቹ ጋይስ፣ አርቲስቶቹ ዛሬ ተፖሰተውን አላያችሁም እንዴ? አባታቸው ምንድነው? አባታቸው ጋር ሄደው ምናምን ሪከርድ እያደረገቻቸው እናቲቱ እያወሩ ቤቱ ለምሮ የምትሸጥብን ምናምን፣ እናታችን ምን አደረገች ምናምን። ለምን ልጆቹ የሰሙትን ነው ከእናታቸው ጋር ነው አብረው ያሉትን ከእናታቸው የምትላቸው እንደሚሰሙት ቀጥታ ያንን ነገር ሄዶ ለአባታቸው የተናገሩት። አርቲስቱ ይሄ ማነው ስሙ ስሙ ጠፋብኝ። ማን ነው የሚባለው አርቲስቱ? ጻፉት ኮመንት ላይ አርቲስቱን አሁን እነሱ እግዚአብሔር በጣም ያፈርጉ። የነሱ የእነሱ ሰዎች ትዳር አይ አይኖ ሰው ሰው የገባበት ትዳር ነው። ሰው ነው ትዳራቸውን የበተነው። የሰው ሰው ትዳር አይበትንም ማለት አትችሉ። ምላስ መጥፎ ነው። ምላስ እንጨ ምላስ እንኳን ሰውን ብረት ያቀልጣል። ሰውን ያደርቃል፣ እንጨት ያደርቃል። ትዳራቸው ሰው እንደገባ ያስታውቃል። ግን ደግሞ ከተለያዩ በኋላ ደግሞ ቤትን መሸጥ ካለበት በሰላም ባይሸጥ ጥሩ ነው። ላይክ ባይ፣ አሁን ቤት ቤት ከሚሸጡ ቤቱን ለልጆቻቸው ወደፊት። ለማን ነው ሰው ልጅ የሚኖረው? ለልጁ እኮ ነው፣ ልጅ ካለው። እኔ አሁን ልጅ ቢኖረኝ ለልጄ ነው የምሞተው፣ ለልጄ ነው የምኖረው። ብሮ ካርዲ ቢ ምትሉኝ ለልጄ ነው የምኖረው፣ ለልጄ ነው የምሞተው። እኮ አይደለ ጋይስ? ለማን ነው የምትሰሩት? ለማን ነው የምትለፉት? ለልጆቻቸው ነው። ለማን ነው የሚሰራው ነው? ለማን ነው ገንዘቡ የሚመጣው ነው? ለማን ነው የምትሰደቡት ነው? ለልጆቻችሁ ነው። ስለዚህ ቀሪ ቀሪ እንዴ ሰው ልጅ እኮ ዳ እኔ አሁን ድሮ ድሮ እግዚአብሔርን ነው ምላችሁ። እኛ ግቢ ተከራይታ የምትኖር ከነ ልጇ ነበረች። ትንት ትንት ትንት ገንዘብ ባንክ ከፍታ ሀምሳ ሀምሳ ሀምሳ ብር ታስቀምጥ ነበር፣ ወሎ ወደፊቷ ለልጄ ብላ። እንግዲህ አስቡ፣ ቤትን የሚያህል ነገር፣ መኖሪያ የሚያህል ነገር ከመበተን ተስማምተው ቤቱ ለልጆቹ ሆኖ ይገባኛል ላይ አባትየው ከወጣ በኋላ ወይ መኖሪያ ማቶ ይሁን አላውቅም። በዚህን ያህል ደረጃ ገብቷቸዋል አላውቅም ለምን እሱ ቤቱ መሸጥ እንደፈለገ አላውቅም። ግን ለልጆቹ የሚጠቅመው ግን ቤቱ ምንም ብትበድለው ምናምን ለልጆቹ ሲል ቤቱን ቢተው አሪፍ ነበር። እግዚአብሔርን እኔ በጣም በጣም ነው ያዘንኩት። ማምላክ ቤታ ሚስቱ ናት። ለዳጊስ ቆይ ቆይ እሱ ቤቱን ለምረው መሸጥ የፈለገው? ምን ነው? ኮፒራይት ጋይስ፣ ለምሮ ቤቱን መሸጥ የፈለገው እሱ? ቆይ ለምሮ ቤቱን መሸጥ የፈለገው ለምንድን ነው? ጋይስ ቤቱን መሸጥ የፈለገው ለምንድን ነው እሱ? ምንም የሚያውቅ ሰው የለም። በምን እናውቃለን? ምን አውቄ? ጋይስ፣ ካወቃችሁ እኮ ብዬሽ ነው ጥቁርነሽ እንዴ? ጥቁር መሆን መዋረድ ነው? አምናት ጥቁር ጥቁር ሄድ ከሰል ጥቁርም በሆን ምንም ችግር የለውም። ግን ፈረንጅ ነኝ እንዴ አፍሪካዊ ነኝ ማለት አልገባኝም። ጥቁር ነሽ እንዴ? ምን አገናኘው? ጥቁር ጸይም፣ የቀይ ዳማ፣ ቻክሌ ከለር እየለየን፣ ጥቁርነሽ እንዴ? ምን አሁን ምን ጉድ ነው? ምን ላይ ነው የደረስነው ወገን? ኢትዮጵያኖች ፈረንጅ ነጮ ናቸዋል እንዴ ማለት፣ አሁንም አይምሯቸው የተገዛ ነው። በእንትን ላይክ አድርጉልኝ ጋይስ፣ ሸጦ አሜሪካን ይመስለኛል። ኦ ቤቱን ሸጦ አሜሪካ ለመግባት ልጆቹስ፣ ልጆቹ እንደ ቆይ ግን፣ እኔ እዚች ምድር ላይ ህጻናት ስታመጡ፣ ልጆቹ አምጡን ብለው አይደለም፣ እናንተ ፈልጋችሁ ነው እግራችሁን እንደ ወስፌ ወጥራችሁ ልጆች የምታመጡትኝ። እኔ ለምሳሌ አሁን ልጅ ቢኖረኝ ለልጆቼ ነው የምኖረው፣ ለልጆቼ ነው የሆነው፤ እንጂ እግሬን ልጆቼ ሳይፈልጉ እግሬን አንዱን ደቡብ አንዱን ምዕራብ ወጥሬ ሆይ ሆይ ካልኩ በኋላ ከባድ ነው። ቆይ አንዴ፣ እዚህ እየጠሩኝ ነው። ጋይስ፣ ከዚህ ወጣለው። ዩቲዩብ ላይ ስለሆንኩኝ ነው ተዋቾ። እዚህ ኮመንት ላይ ተገደው የላችሁም፣ ተገዳችሁ ተጨንቃችሁ የማየት መብት የላችሁ ብሎክ አድርገሽ ወጣ። ብሎክ አድርገሽ ወጣ። ሄይ ኦዌይስ እንደት ነህ? ብሎክ አድርገሽ ወጣ። አትጨናነቂ። እኔ እናት ምን ለምዶ የምትጨነቂ አይኖ፣ በሕይወትሽ ደስተኛ አይደለሽም። በጠዋት ልጆች ትምህርት ቤት ልታደርሺ ነው ፊትሻል